አዲስ ነው እሄ ነገር እኮ። የተለመደ ብዙ ሰው ላይ የተደፈረች እኮ ነው። የቱ ጋ ነው? ምን አይነት ነው ይሄ? ወይ የቱ ጋ ነው? ተወው፣ ያንስሻል። ምክንያቱም ሰው ላይ አይተፋም። ዝም ብለሽ ነው ከመቀመጫ ያስነሳሽ።

መላከፍ መብታቸው አይደለም፣ ግን ደግሞ ምንም እኮ መርት አይደለም። በቃ ሰው እንደዚህ ይላል። ይህን እኮ የሆነ በቃ ወይ ጠጥቶ ሊሆን ይችላል ምን

ተመታች ብሎ ዘሎ ሌላ ድብድብ ውስጥ ይገባል። መጀመሪያ ጉዳዩን ማጣራት ቢመታት ቢጎዳት የሆነ ደም ምናምን ባይ እዚህ ጋ የምቆምበት ምክንያት የለም ምንም እሷ ሲጀመር ሲቀጥል እኔ

እኮ ደግሞ ሲጋራና ጫት ለጨረሰው ሰው ደግሞ አንተን ያደቀቀ ብዙ ናቸው።